እኮ በዚህ ኬዝ ነው ነገ ሀቡግ ላይ ተሰቅለን መረጃ ምጡ እያለችን፣ ሀቡ ታፋ ትጠናለች በየጊዜው ታዲያ። እሷ እንደዚህ የምትሆነው በእንደዚህ አይነት ምክንያት አረ ተውት ሌላ ከእንደዚህ አይነት ነገር የጸዳ ለመሰናችሁ ነገ እነዚህ ሰዎች ጊዜው ተሰርቶላቸው ብሩን ከፍለው በሶስት ወር ቢከነሰሉ መጥተው እናንተ እርዱ ብላችሁን ለእናንተ እርዳታ ለመሳተፍ ፈልገን ያው ጉድ ሆነን ብለው እኛ ኑ ነው የሚያብጠለጥሙ ስለዚህ ከዚህ እንደዚህ አይነት ነገር የጸዳ እርዳታ ቢሆን በቃ ስጡ ከፈጣሪ ይሰጣችኋል ከእሱ አንድ ብርም ቢሆን በአኩ የሚሰጥ ነው እኛ የምንፈልገው እንጂ እንደዚህ አይነት እንደዚህ ያርግላችሁ እንደዚህ ላርግላችሁ ሰው ተገቢ አይደለም ምክንያቱ እዚህ ዱባይ ላይ ያለውን ችግር እኛ ነን ደም እየተፋ እየቀመሱ ያሉ ልጆች አራት ሰው ቀላል እንዳይመስል፣ ተስፍሽ ስንት ብር እንደሚያገኝበት። ስለዚህ እና እንፈልግ ይቅርታ ግን ለዚህ አባባል ሆበሓሓቁሉ እንጅናት እሺ፣ ሌትስ ጎ ፋሚሊ፣ ሌትስ ጎ የተስፍሽ ተራ ነው። እሺ፣ ከታች ጻፉልን ቤተሰቦች፣ ጠፋን ነበረ ዶላር ብላለች ከዱባይ ከዱባይ ሰማንያ ድራም ነው ዶላር እሺ እየጠራሁ ነው ሳራ ሶስት መቶ ድራሃ ምን ይልካል ብላለች ሳራ ሳራ እየመዘገባችሁ ነው አይደለም ታራ 300 ድርሃም ብላናለች። እንግዲህ አምስት ደቂቃ ብቻ ነው የቀረን፣ ከዛን ወደ ገስት ደግሞ እናስገባለን። እሺ አሁን ኮመንት ላይ ብቻ ጻፉልን ለሁሉም እንዲዳረስ ነው። ገስት ላይ ከማስደማታ ከዛፊት ጊቱን መቶ ሺህ እናስገባቸዋለን ሚ መቶ ሊረ ቀጥሉበት። ግፍት ከታሽ ደግሞ በሀቢባ ስም ማ አረ ሸፈኑት ነ ፋሚሊ ናቸው። በሀቡ ስም ሁለት መቶ

ሀምሳ ዶላር ብላለች አዶኒ በአዶኒ ስም ብላለች ሰላም እንዴት አመሻችሁ ሁላችሁ ነው እሺ ቀጥሉ ቃላችሁን ከታች ሰላም ብርሃን እንዴት ነህ ብርሃኑ ቱ አብርሽ ፈጣሪ ባለቤትን ጨርሶ ይማርልን ወንድም እየነገው ስለሆነ ነው ይቅርታ የኢትዮጵያን አርባ ሺህ ብር አስገባለሁ ነ ብርሃኑ ስስር እናመሰግናለን። በወጣ የተካብር አንዱ ሃምሳ ዶላር ነው ብሏል። ከታች የምትገቡ ሰዎች ቀጥሉ።

መቶ ሺህ ጊፍቱን ጊፍቱን መቶ ሺህ በቃ በሀቡ ስም እዚህ ባለ ነው ስም መኪናም ጥንቸልም ልቀቁ። መቶ ሺህ ሙሉት ጊፍቱን ቲክቶክ የኔ ታዋቂነት ሰዎች ጋር ብቻ አይደለም፣ ቲክቶክ ራሱ ያገኛል። አይገርምሽም ኑሪ የየሄ ሃምሳ ዶላር እያለች ነው። አብርሽን እየለካችሁ አብር አብር ሸገር

አብርሽን እየነካችሁ አሁን አዲስ ስለመጣችሁ፣ ያው አብርሽና ባለቤቱ የመኪና አክሲደንት ደርሶባቸው ባለቤቱ በጣም ኮማ ውስጥ ነው ያለችው። እሷን ለማሳከምና ለአንዳንድ ነገር እንዲሆናቸው ነው እየተባረሩን ያለ ነው። አጋጣሚ ግን እስኪ ሰው እያስገባችሁ ትዙ። ተስፋዬ ሀምሳ ድራ እንትን ነው ድርሃም ነው አይደለ? ድርሃም ድርሃም ነው ተስፍሽ ዶላር ድርሃም ሳ ኦኬ፣ እሺ፣ እኔ ላስገባት አንዴ። ግፍት የምትሰጡ በጣም እናመሰግናለን፣ ግን መቶ ሺ ብትሞሉትና ቃል ብንቀበል እንዴት ደስ ይላል! እስኪ ያላችሁ ላብርሽ፣ ላብርሽ መቶ ሺ መቶ ሺ አርጉት ላብርሽ። ሜሪ ሀምሳ ዶላር እያለች ነው። ሜሪ ሜሪ ሀምሳ ዶላር። ቴንክ ዩ ሜሪ።

እግዚአብሔር ይመስገን እኔ ወጅ ጓደኛዬ ሀምሳ ዶላር ሰታኝ ነበር። ያው በሊፍ ስለምታይ ለመታመን ያህል ነው። ሀምሳ ዶላር የቤቴ ልጅ አስር ዶላር ሰታኛለች። በእኔ በራሴ ሀምሳ ዶላር ለአብርሶች Thank you.